አየሽ መስጠት አስለምደሽ መስጠትሽ የቆመ ቀን ፍቅሩም ይጠፋል። ገብቶሻል በቃ ምንም ነገር ይጠፋል ማለት ነው። ስለዚህ የአንችን ድካም የአንችን ልፋት ያንቺን በቻሌንጅስ ማለፍን የምታውቂው አንቺና እኔ ነን። ከዛ ውጭ ማንም አያውቀውም፣ ብግቻቸውም አይገባቸውም። ስለዚህ እዛ ሆነሽ መውጣትን ብቻ ሳይሆን ማሰብ ያለብሽ እሺ፣ አረብ ሀገር ሄድኩኝ። እሺ አረብ ሀገር ሰራለሁ፣ እለፋለሁ፣ እደክማለሁ ከዛ ገንዘብ ማግኘቴ የማይቀር ጉዳይ ነው። አንድ ወር ሩቅ እንዳይመስልሽ፣ ሁለት ወር ሩቅ እንዳይመስልሽ። እዳም ካለብሽ እዳሽን የአንድ ወሩ የሁለት ወር ይሸፍንልሻል፣ ትከፊያለሽ። ዋናው አንቺ መልካም ቤት ይቅጠምሽ። ስራሽን አክብረሽ ስሪ። ስራሽን ጎንበስ ዝቅ ብለሽ ስሪ። ለስራ ብለሽ እስቆጣሽ፣ እዳሽን ትከፊያለሽ። ከዛ ገንዘብሽ ላይ እጅሽ ላይ ገንዘብ መምጣቱ አይቀርም። ያንን ገንዘብ እያነሳሽ ወደዚህም ወደዛም አትበትኝም። አካውንት ካለሽ ቀጥታ አካውንትሽ ላይ ነው የምታስገቢው። ለእናትሽም ለአባትሽም መርዳት ካለብሽ ትረጃለሽ። ግን አታስንፊ። ቤተሰብንም ቢሆን አታስንፊ። ወር ከወርን ልካለው እናንተ አተስሯአት በይ። አንቺ ነገ እኮ ከአረብ ሀገር ትመለሻለሽ። እድሜ ልክሽን አረብ ሀገር አትኖሪም። እድሜ ልክሽን ሰው ቤት አትቀመጭም። ጉልበት ይከዳል፣ እድሜ ይሄዳል፣ ጤና ይጓደላል። በዛ ሰዓት ምንድን ነው መታደረጊያቸው? መስጠት ያስለመድሻቸውን ሰዎች ከስራቸው አላቀሽ ከስራቸው አስንፈሽ። ስለዚህ ይሄ ሁሉ ነገር እንዳይፈጠር ዛሬ ስትመጭ አካውንት ከፍተሽ እያንዳንዱን ነገር አስተካክለሽ። ማለት አካውንት ከፍተሽ ሞባይል ባንኪንግ አክቲቭ አስደርገሽ፣ ከዛ ባለፈ ደግሞ ከፈለግሽ ዝግ አካውንት ከፍተሽ ትመጫለሽ። ዝግ አካውንት ማለት በቃ ገንዘብሽ ይገባል፣ ከዛ ማስመዝገብ ምናምንም አይጠበቅብሽም። በቃ ዝግ አካውንት ነው። ልክ አንቺ ስትሄጂ ነው ያን አካውንት ማንቀሳቀስ ምትችው። እንደዚህ አካውንት ካለሽ ቢያንስ ሁለት አካውንት ራሱ ከፍተሽ ብትመጭ፣ ሁለት ንግድ ባንክ፣ አንድ ዝግ አካውንት ና አንድ ደግሞ ተንቀሳቃሽ ሞባይል ባንኪንግ ያለው ከፍተሽ ብትመጭ፣ በሞባይል ባንኪንግ የተወሰነ አስገብተሽ ለእናቴ ብለሽ የምታስቢ ከሆነ ግዴታ መላክ አለብኝ ብለሽ የምታስቢ ከሆነ ወር ከወር ወር ከወር ቤተሰብንም አታስለምጅ። ነገ አንቺ በሆነ አጋጣሚ ስራ ብትለቂ፣ ከሴትዮሽ ጋር ባትስማሚ፣ ቢሮ ብትቀመጭ፣ ያ ያስለመድሽው እጅ የቀረቀን፣ ለምንድን ነው የቀረችው? ለምንድን ያላከችው? ምን ሆና ነው? ጥያቄ ይፈጠራል። ምትልኪው ገንዘብ በዛ በምትልኪበት ሰዓትና ጊዜ ሳይላክ ሲቀር፣ እንዴ አሁን እኮ ብር አላክሽም እኮ ምን ሆነሽ ነው? በሰላም ነው ገንዘብ ያላክሽው? ትባያለሽ። አየሽ አንቺ እንዴት ነሽ? ስራ እንዴት ነው? ሰዎቹ፣ ለመድሻቸው፣ አገሩ አየሩ ከማለት ይልቅ ለምንድን ነው ብር ያላክሽው? ብር እኮ አላክሽም፣ በሰላም ነው? ትባያለሽ ስላስለመድሽ። ስለዚህ እናትም አባትም ጤነኛ እስከሆኑ እህት ወንድሞችም ካንቺ በታች ጤነኛ እጅ እግር እስካላቸው አንቺ ብቻ አይደለሽ አረብ ሀገር ያለሽ ወጣት ኃላፊነት ያለብሽ ከአንቺ በታች ያሉ እህት ወንድሞች ኃላፊነት አለባቸው። የእናትና የአባትሽ እዛው ሀገራቸው ላይ ሰርተው ለፍተውን ቢሆን ማገዝ መርዳት አለባቸው። የሆነ ነገር ሲፈጠር አረብ ሀገር ያለች እህታችን ጋር እንደውል ብለው እጃቸው እንዳይጠቁሙብሽ። እዛው ስሩ፣ እዛው ልፉ። እኔ እዚህ ዋጋ ከፍዬ ነው ገንዘብ የማመጣው። ከኔ አጠብቁ። እኔ ማረግ በፈለግኩበት ሰዓት እኔ ነው ማረገው። እናንተ ብላችሁኝ አይደለም ብለሽ የራስሽ የሆነ ቀይ መስመር የራስሽ የሆነ ድንበር ልታበጀላቸው ይገባል እንጂ ውሃ ቀጠነ ብለው አንቺ ጋር እየደወሉ ውሃ ቀጠነ ብለው ገንዘብ አምጪ የሚሉ ከዛ ያ ነገር የተቋረጠ ቀን እነሱም ወዳጅነታቸው፣ እነሱም ፍቅራቸው የፈለገ ቤተሰብ ቢሆን የፈለገ የሆነ ቪዲዮ እያየው ነበረ እናቷ የአስራሰባት ዓመት ገንዘቧን የአስራሰባት ዓመት ገንዘቧን በሙሉ ማለት ነው ስትገባ ሶስት ሺ ምናም ብር ብቻ የጠበቃት ሶስት ሺ ብር የአስራሰባት ዓመት ብር ማለት ነው ልካ ልካ አየሽ። ግን ቤተሰብ በዚህ ልክ ያጠፈዋል ማለት ነው። አካውንት ሳከፍት ወጣች እናቴ ጋር አስገባለሁ። እናቷ ጋር ታስገባለች። እናቷ ሁሉንም ነገር ስራዋን እርግፋ አድርጋ እሷ በምትልከው ገንዘብ ትተዳድራለች። ባይዞ እዚህ ጋር መርሳት የሌለብሽ ነገር አንቺ ከዚህ ብር ስትልክ፣ ወይም እኔ ከዚህ ብር ስልክ በየወሩ ካስለመድሻቸው ወይም ካስለመድኳቸው፣ እኔ እዚህ ጋር የራስ ገንዘብ አስቀምጬ ለእኔ አስቀምጬ ቲፕ ወይም ትርፍ ገንዘብ ነው ለእነሱ ምልክ የሚመስላቸው፣ እንጂ ሙሉ በሙሉ የወር ደሞ ዜና አንስቼ እንደምልክ ሙሉ ሙሉ የወር ገንዘቤን አንስቼ እንደምልክ ምንም መረጃ የላቸው። ተረድተሽኛል። ስለዚህ የራስሽ የሆነ ነገር ከፍተሽ ከመጣሽ ግን እዛ ላይ የሆነ ለምን 50 ብር አትሆንም? ለምን 1000 ብር አትሆንም? የኢትዮጵያ ለምን 2000 ብር አትሆንም? የኢትዮጵያ ገብቶሻል? ጣል ታደርጊበታለሽ። ነገ አይበለውና ከሴትዮሽ ጋር ተጣልተሽ ብትገቢ ያቺ አካውንትሽ ላይ ገንዘብ አለችሽ። ገብቶሻል? ታመሽ ወደ ኢትዮጵያ ብትገቢ የሰው ፊት አታይም። ቤት ተከራይተሽ ትንሽ እየሰራ እየሰራ ሺዎች ሽንት ኖሪያለሽ። ፈጣሪ እስከፈቀደልሽ ጊዜ እንጂ በሰው አትገላመጭም። ከሀገር ሀገር ትዞራለች ከአረብ ሀገር ትዘላለች ደግሞ እናቷ ቤት ተቀመጠች አትባይም ገብቶሻል ስለዚህ እባክሽን ይሄንን ጭንቅላችን በደንብ አሰሪው አስተካኪው በቃ ጭንቅላችን እንዲሰራ አድርጊው እኔ ማን ነኝ ምንድን ነኝ ለምንድን ነው የሚሄደው ሰው አረብ ሀገር ስለሄደ ነው ነው የሚሄደው ወይስ የራሴ ዓላማ አለኝ ዓላማዬስ ደግሞ ምንድን ነው ያንን ዓላማዬን ለማሳካት ደግሞ ፕላኔን አችፍ ለማድረግ ደግሞ ገንዘብ ፍለጋ ነው የሚሄደው ያንን ገንዘብ ደግሞ ሰርቼ እዳ ካለብኝ ደይን በዚህ በዚህ ጊዜ ከፍዬ ጨርሳለሁ። ስለዚህ ቀሪውን ገንዘብኝ በዚህ በዚህ በአካውንት ያስገባለሁ። ስለዚህ አካውንት ውዴታ የሳይሆን ግዴታ ነው። ለሲኦሲ አካውንት ለሲኦሲ ግዴታ እንደሆነ፣ ምርመራ ግዴታ እንደሆነ፣ ሜዲካል ማለት ነው ግዴታ እንደሆነ፣ አሻራ ግዴታ እንደሆነ፣ ፕሮሰስ ለመጀመር ፓስፖርት ግዴታ እንደሆነ አረብ አገር ለመውጣት ስታስቢ፣ ንግድ ባንክ እና ወይም ዝግ አካውንት የንግድ ባንክ የሚሆነው የትኛው አካውንት ባንክ እንደሚያስፈልግሽ። ማንንም ሰው አትመኝ በዚህ ሰዓት። ሰውን ማመን ከባድ ነው። ቤተሰብ ስለሆነ ወይም ባሌ ወይም ፍቅረኛ ስለሆነ ብለሽ እነሱ ላይ ኢንዲፔንድ ሆነሽ እነሱ ላይ ጥገኛ ሆነሽ ነገሮችን ሁሉ እረስተሽ ኢቨን አንዳንድ ሰዎች ያዘናጉሻል። አካውንት ላወጣ ነሱ አራራራ ታውጭ በእኔ ትልክ ያለሽ አንቺ ደግሞ የዋ ሆንሽ፣ በዛ ሰዓት በቃ በእነሱ ልካለ ብለሽ ትመጫለሽ። ትለፊ ትለፊ፣ ለነሱ ትለፊ ትለፊ፣ ለነሱ ከዛ ሰቴጅ ምንም የለም። ይሄ እንዳይፈጠር በደንብ አድርገሽ አገናዝበሽ አስተውለሽ ከዚህ እስከዚህ አመት ትሰራለው ከዛስ የማገኘው ገንዘቤ ምን ያህል ይሆናል? ከዛስ፣ ወደ ሀገር መቼ ነው የምመለሰው? ፕላን አድርገሽ ውጪ እንጂ ዝም ብለሽ ሰው ስለወጣ ሰው ስለሄደ ያልኩሽን ነገር ሳታደርጊ ከመጣሽ አንዴ አራት ዓመት ዱባይ አንዴ አምስት ዓመት ሳውዲ አንዴ ስድስት ዓመት ኮይት አንዴ ሰባት ዓመት ኳተር እያልሽ የልጅነት እድሜሽን ኢቭን ልጅ እንኳን ቢኖርሽ ልጅሽ በአንቺ እጅ ማደግ ይፈልጋል። ወይም ማደግ ትፈልጋለች፣ የእናት ፍቅር ትፈልጋለች። ያን ሁሉ ነገር ለልጅሽ ማድረግ አጠገቧ ሆነሽ ሳላ ከሀገር ሀገር እሷን ለማስተማር ስትዞሪ ትኖር ያለሽ ማለት ነው። እንደዛ እንዳይሆን ፕላን አላማ አድርገሽ ያልኩሽን ነገሮች ይዘሽ ውጪ። ሌሎች ሌሎች ቪዲዮዎች የሚደርሱሻል እዚህ ቻናል ላይ። ጠንካራ ሴት ሁኚ፣ ጎበዝ ሁኚ። እያንዳንዱ ነገር በፕላን እና በፕሮግራም ተንቀሳቀሽ። ሰዎች እንዳይነዱሽ፣ ሰዎች በአንቺ ጭንቅላት እንዳይጠቀሙብሽ አደራልሻለው። ሰዎች በአንቺ ጭንቅላት እንዳይጠቀሙብሽ ማለት ምን ማለት እንደሆነ ማወቅ ከፈለግሽ ኮሜንት አርጊልኝና በሌላ ቀን ሌላ ቪዲዮ ሰራልሻለው። ቪዲዮ እንዳይረዝም አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሀርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ወደ ህልምሽ እየድሽ ዳግመኛ እንድንገናኝ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ለሌሎች አረብ ሀገር ላሉ እህቶች ቪዲዮውን ሸር ማድረግ ትችላለሽ። አመሰግናለሁ።